ይህ ምናልባትም በስፋት የሚታወቀው ቀዳሚው የቀይ ስር የጤና ጠቀሜታ ነው። ቀይ ስር የደም ግፊት መጠንን ለማስተካከል ወይንም ለመቀነስ ያግዛል። ቀይ ስር ይህን ማድረግ የሚቻለው ባለው የንጥረ ነገር ይዘት ምክንያት ሲሆን፣ የደም ግፊት መድኃኒትን መጠቀም ላልጀመሩ ሰዎች በአማራጭነት እንዲጠቀሙት ይመከራል። ቀይ ስርን በምትመገቡበት ወይንም የቀይ ስር ጁስን በምትጠጡበት ወቅት በውስጡ ያለው ናይትሬት ወደ ናይትሪክ ኦክሳይድነት በመቀየር የደም ዝውውርን ማቀላጠፍ ይጀምራል። ይህም አጠቃላይ የደም ዝውውር ስርዓት ላይ ያለውን ጫና በመቀነስ የደም ግፊት ችግሩ እንዲቃለል ወይንም በተለምዶ የደም ብዛት የምንለውን ሕመም ለመቅረፍ ያስችላል። ተደጋጋሚ ጥናቶች እንዳረጋገጡት አንድ ብርጭቆ የቀይ ስር ጁስ ከተወሰደ በኋላ ትክክለኛውን ለውጥ ለማየት ከሁለት እስከ ሶስት ሰዓት መጠበቅ የሚያስፈልግ ሲሆን በደም ግፊት ላይ የሚኖረው ለውጥም እስከ 24 ሰዓታት ድረስ የመቆየት አቅም አለው። እዚህ ጋር ግን ሳልጠቁማችሁ ማለፍ የሌለብኝ ነገር የደም ግፊት መድኃኒትን መውሰድ የጀመራችሁ ከሆነ ቀይ ስርን በተጨማሪነት መጠቀሙ የደም ግፊታችሁን ከመጠን በላይ ሊያወርደው ስለሚችል ቀይ ስርን ከመጠቀማችሁ በፊት በቅድሚያ ሐኪማችሁን ማማከር ተገቢ ይሆናል። መድኃኒቱን መውሰድ ካልጀመራችሁ ግን የደም ግፊታችሁን ለመቆጣጠር ቀይ ስርን በቋሚነት መጠቀም ትችላላችሁ። ሁለተኛ ለጉበት ጤና። ሰውነትን ከተለያዩ ጎጂ ንጥረ ነገሮች ለማጽዳት ወይንም ዲቶክሲፋይ ለማድረግ ከሚጠቅሙት ተፈጥሯዊ መጠጦች ውስጥ አንዱ የቀይ ስር ጁስ ነው ቀይ ስር በአንቲኦክሲዳንቶች ቫይታሚን ኤ ቫይታሚን ቢ6 እና አይረን የተሞላ ሲሆን በእነዚህ ንጥረ ነገሮችም አማካኝነት የጉበትን ጤናና ብቃትን በማሻሻል ሰውነትን ለማጽዳትና ጎጂ የሆኑ ንጥረ ነገሮችን ከሰውነት ውስጥ ለማስወገድ የሚደረገውን እንቅስቃሴ ያግዛል ሶስተኛ፣ አኒሚያ ለመከላከል። አኒሚያ የአይረን መጠን ዝቅተኛ መሆኑን ተከትሎ የሚከሰት የጤና ችግር ነው። ብዙ ሰዎች ይህ የጤና ችግር እንዳለባቸው በምርመራ ባያረጋግጡም በየዕለቱ ይሰማናል የሚሏቸው ህመሞች ግን የበሽታው መኖርን ጠቋሚ ምልክቶች ናቸው። የአይረን ዲፊሽንሲ ሲኖርባችሁ ከሚያጋጥሟችሁ ምልክቶች ውስጥ በቀላሉ መድከም፣ ማዞር፣ የትንፋሽ እጥረት ተደጋጋሚ የራስ ምታት እና በጣም ፈጣን የልብ ምት ዋነኞቹ ሲሆኑ እነዚህ ምልክቶች ተደጋግመው ከተከሰቱባችሁ የአይረን እጥረት ሊኖርባችሁ እንደሚችል መገመቱ ይመከራል። ቀይ ስር ለቀይ ደም ሴሎች በጣም አስፈላጊ በሆነው አይረን የበለጸገ ሲሆን ያለ በቂ አይረን ቀይ ደምሴሎች በሰውነት ውስጥ ኦክስጅንን የማመላለስ አቅም አይኖራቸውም። ለዚህም ነው የአይረን መጠናችሁ ዝቅተኛ ሲሆን ሰውነታችሁ በቂ ኦክስጅን ስለሚያጣ ቅድም የጠቀስኳቸውን ችግሮች በሰውነታችሁ ላይ የምታዩት። ለማንኛውም የአይረን እጥረት እንዳለባችሁ በምርመራ ባታረጋግጡም እንኳን ከላይ የጠቀስኳቸው ምልክቶችን የምታስተውሉ ከሆነ ቀይ ስርን አብስላችሁ በመመገብ እና በጁስ መልክ በመጠጣት በቀላሉ መፍትሄ ማግኘት ትችላላችሁ። አራተኛ የሰውነት ክብደትን ለመቆጣጠር ቀይ ስር ምንም አይነት የስብ መጠን የሌለው ሲሆን የካሎሪ መጠኑም በጣም ዝቅተኛ የሆነ ምግብ ነው። ክብደትን ለመቀነስ በሚደረገው ትግል ውስጥም ሆነ እንዲሁ በቋሚነት የሰውነት ክብደታችሁን ለመቆጣጠር ስትሹ ልትጠቀሟቸው ከሚገቡ የጁስ አማራጮች ውስጥ አንዱ ቀይ ስር ነው። ቀይ ስር በፋይበር የበለጸገ በመሆኑም ረዘም ላሉ ሰዓታት የረሃብ ስሜትን ሳታስተናግዱ እንድትቆዩ ይረዳል። አምስተኛ ለሆድ ድርቀት ይህ የቀይ ስር ጠቀሜታ ቅድም ካልነው ከፍተኛ የፋይበር ይዘቱ ጋር የተገናኘ ነው። ቀይ ስር የምግብ መፈጨት ስርዓትን የሚያፋጥን በመሆኑ በተለያዩ ምክንያቶች የምግብ መፈጨት ስርዓታቸው ደካማ ለሆኑ እና ከምግብ በኋላ ለሰዓታት በሆድ መነፋት ለሚሰቃዩ ሰዎች ጥሩ መፍትሄ ይሆናል። ከዚህም በተጨማሪ የቀይ ስር ጁስ የሆድ ድርቀትንም ለማከም የሚረዳ ሲሆን በተደጋጋሚ በሆድ ድርቀት የሚጠቁ ሰዎች የሆድ ማለስለሻ መድኃኒቶችን ከመጠቀም ይልቅ በቅድሚያ የቀይ ስር ጁስን ቢሞክሩ የተሻለ ተፈጥሯዊ መፍትሄ እንደሚሆንላቸው ይታመናል። ስድስተኛ የሰውነት ጉልበትን ለመጨመር። ብዙ ጥናቶች እንደሚያሳዩት ቀይ ስርን በመውሰድ የሚገኘው ናይትሬት የሰውነት ብቃትን የሚጨምር ሲሆን በተለይም ደግሞ ረዘም ላለ ጊዜ የሚሰራ ጠንካራ የሰውነት እንቅስቃሴን ከማድረግ በፊት የቀይ ስር ጁስን መውሰድ ይመከራል። ከፍተኛ በሆነው የኢንኦርጋኒክ ናይትሬት መጠኑ የተነሳ ቀይ ስር በኃይል እንድትሞሉና ከወትሮው ረዘም ላሉ ደቂቃዎች በብቃት የሰውነት እንቅስቃሴን ማከናወን እንድትችሉ ያደርጋል። ለዚህም ነው የቀይ ስር ጁስ ስፖርተኞች ከልምምድ በፊት ከሚወስዷቸው ጠቃሚ መጠጦች ተርታ ተሰልፎ የሚገኘው። ሰባተኛ የኮሌስትሮል መጠንን ለመቀነስ በሰውነት ውስጥ የሚጠራቀመውን ኮሌስትሮል ጠቃሚና ጎጂ ብለን በሁለት የምንከፍለው ሲሆን መጥፎ የምንለውና መቀነስ ያለብን የኮሌስትሮል አይነት የደም ቧንቧዎችን በማጥበብና በመዝጋት በልብ ጤና ላይ ከፍተኛ ጉዳት ያደርሳል። ይህንም ችግር ለመቅረፍ ሊወሰዱ ከሚችሉ ጤናማና ተፈጥሯዊ መፍትሄዎች ውስጥ አንዱ ቀይ ስር ነው። ቀይ ስር ኤልዲኤል ወይንም መጥፎውን የኮሌስትሮል መጠንን ለመቀነስ እና ኤችዲኤል የተሰኘውን ጥሩ የኮሌስትሮል አይነትን ለመጨመር ያስችላል። አንዳንድ ጥናቶች እንዳረጋገጡትም በቀን ግማሽ ብርጭቆ የቀይ ስር ጁስን በቋሚነት መጠጣት የኮሌስትሮል መጠንን እስከ 40% ድረስ ለመቀነስ ይረዳል። ስለዚህ በተለይ የኮሌስትሮል መጠናችሁ ከፍ ማለቱ የተነገራችሁና መድኃኒት ሳትጀምሩ በተፈጥሯዊ መንገድ ለማስተካከል እየሞክራችሁ ላላችሁ ሰዎች ቀይ ስር ተቀዳሚው አማራጭ መሆኑን መረዳት ያስፈልጋል። እንግዲህ የኮሌስትሮል መጠንን ለመቀነስ መቻል በቀጥታ የልብ ጤናንም ለመጠበቅ እጅግ በጣም አስፈላጊ ጉዳይ በመሆኑ ቀይ ስር በሌላ ጎኑ ለልብ ጤናም አስፈላጊ መሆኑን መገንዘብ አይከብድም። እነዚህን ጠቀሜታዎች ካየን እንግዲህ በስተመጨረሻ እነማን የቀይ ስርን መጠቀም የለባቸውም እንዲሁም በቀን ምን ያክል ቀይ ስር ነው በቂ የሚሆነው የሚለውን ስናይ ደግሞ ቅድም እንዳልኩት የደምግፊት መድኃኒትን መጠቀም የጀመሩ ሰዎች ከሐኪማቸው ጋር ሳይወያዩ የቀይ ስርን እንዲወስዱ አይመከርም። ከዚህም በተጨማሪ በተለያዩ ምክንያቶች የደም ግፊታችሁ ዝቅተኛ መሆኑን የተነገራችሁ ከሆነ ቀይ ስርን አለመጠቀሙ የተሻለ ይሆናል። በስተመጨረሻም ቀይ ስርን በየቀኑ መመገብ የሚቻል ሲሆን ለተሻለ ውጤት ግን በጁስ መልክ መውሰዱና መጠኑም ከ250 ሚሊ ሊትር ያልበለጠ ቢሆን ከላይ ያሉትን ጠቀሜታዎች በሙሉ ለማግኘት